ሰላም ሰላም፣ ጤና ይስጥልኝ። ውድ እና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ኪራዝንና እንዲሁም ደግሞ ዳፍኔን መኪና ውስጥ አስቀምጦ ሶመር ከቱርካን ጋር እያወራ ነው። ቱርካን፣ አንቺም እንሄድ፣ ውድ እንሄድ። ሶመር፣ አንተ ሄድ፣ ልጆቹን ይዘህ ሂድ፣ አንተ እኔ በኋላ እመጣለሁ። ምን ማለት ነው ደግሞ ይሄ ቱርካን? አንተ ሄዳልኮ፣ በቃ ሶመር፣ ሁሉም ሰው እዛ እየጠበቀ ነው። የሚሆነው ምን ትሰሪ ያለሽ? ቆይ ቱርካን፣ እቤት ምን ትሰሪ ያለሽ ንገሪኝ። ይውልሽ ይበቃሻል፣ በቃ ቱርካን፣ በእውነት ራስሽን አታድቅሚ። በዚህ ሰዓት እማዬ በፍጹም አታናግርሽም፣ አታወራሽም። ምናልባት እኮ ይውልሽ፣ አሁን እማዬ ብቻዋን መሆን ፈልጋ ሊሆን ይችላል። አሁን በይ እንሂድ፣ እንሂድ። ከማዬ ጋር ማውራቱ ትርጉም የለውም፣ ነይ እንሂድ። ሶመር ባክ፣ እየረፈደብን ያለው እኔ ደግሞ ትንሽ ገብቻ ወርቻ አናግሬያት እመጣለሁ። ይውልሽ ቱርካን፣ አንቺ መሆንሽ እሷ በጣም ተጨናንቃችኋለሁን። አሁን ያ ሁሉ ነገር ካለፈ በኋላ ቱርካን፣ ብቻሽንን ይመተዋለብኝ ከዚህ በተጨማ ተጨማሪ እርስ በርሳችሁስ እንደማትጋደሉ በምን እርግጠኛ እሆናለሁ? ንገሪኝ። እንሂድ እያልኩሽ ነው ያለው። ትማዬ ጋር መሄድ የለብሽም አንቺ። እሄዳለሁ ብያለሁ። እንግዲህ እያለች እየተራመደች ወደ ሩጫ አንጋር ቱርካን ትሄዳለች። ሶመርም ግራ እየተጋባ ቱርካን ከውስጥም ዳፍኔ ትናገራለች። አባዬ እባክህ ወደ መኪናው ውስጥ ግባ፣ እናውሰደን እባክህ፣ እንሂድ አባዬ። በመጨረሻ ሶመር በረጅሙ ተንፍሶ መኪናውን ማስነስቶ ልጆቹን ይዞ መሄድ ይጀምራል። ትንሽ እንደተጓዙ፣ ሶመርም ግራ እየተጋባ መኪናውን ያቆመዋል። ኪራዝም ትናገራለች። አጎታችን ሳዲክ እሱ ቤት ደርሰናል እንዴ እያለች ኪራዝ ስትናገር፣ አይ ኪራዝ አላወቅሽውም እኳ እንጂ እያጎቴ የሳዲክ ቤት እዚህ ጋር አይደለም። እንደዛ ከሆነ አባዬ ለምንድን ነው መኪናውን ያቆምቀው? እያለችም ኪራስ ትጠይቃለች። ምክንያቱም ልጆች ቱርካንን ይዘን መሄድ አለብን፣ ብቻችንን እኛ መሄድ የለብንም በቃ ብሎ ተናግሮ ሶመር በመጨረሻ መኪናውን በድጋሚ ወደ ቤት ማዞር ይጀምራል። እያዞረ እያለ ቀናብሮ በርቀት ሲመለከት እናቱ ሩችያን ሁለት እጆቿን ዘርግታለች እንደሚበር አሞራ በፎቁ ላይም ቆማ ራሷን ለማጥፋት የመጨረሻዎቹን ደቂቃዎች እየተጠባበቀች ነው። ይህን ሲመለከት ሶመር እንደ ብደት ያደርገዋል፣ በጣም ይደነግጣል። እማዬ እማዬ፣ አይሆንም፣ አይሆንም እያለ በፍጥነት መኪናውን አሽከርክሮ በሩ ላይ ያቆማል። ለጥበቃውም ይናገራል። ልጆቹን ጠብቃቸው፣ አንተ ልጆቹን ጠብቅ እያለ እየከነፈ ይሮጣል። ሩቻያን እጆቿን እንደዘረጋች የምትወርድበትንና የምታርፍበትን ወደ ታች እየተመለከተች ነው። ቦታው ላይ የደረሰችው ቀድማ ቱርካን ነበረች። የተዘጋውን በር ለመክፈት እየተናነቀች ነው። እናት ሩችያን እናት ሩችያን እያለ የተደበድባለች ሩችያን ምንም አይነት አቅም አታለች። እንቧን በጉንጯ ላይ እየፈሰሰ ነው። በሩ አልከፈት ሲላት በሌላ አቅሟ ቱርካን በመጨረሻም በሩን በትከሻዋ መታ ብርግዳ አድርጋ ወደ ውስጥ ትገባለች። ዞር እያለችም ሩችያን እናጣቻት። በቀኝ በኩል ታጥፋ ቱርካን ስትመለከት አንድ እግሯን አንስታ የመጨረሻ ውሳኔ ወስና ሩችያን ለመፈትፈትም ባለችበት እየደነገጠች ቱርካን ትናገራለች። እናት ሩጂያ አይሆንም አይሆንም ብላ ተናግራ ልትወርቅ ካለችበት፣ በመጨረሻ ቱርካን ወገቧን ጥርቅማ አደርጋ ሩጂያንን ወደኋላ ትመልሳታለች። እየተናደደች ሩችያን፣ ለቀቂ ብዬሻለሁ፣ ለቀቂ ብየሻለሁ መኖር አልፈልግም እኔ። ለቀቂ ለቀቂ፣ መሄድ አለብኝ ለቀቂ፣ ዞር በይልኝ አንቺ ልጅ፣ ለቀቂ ብዬሻለሁ። እናት ሩጂያን እባክሽ እባክሽ አይሆንም አይሆንም፣ ወደ ራስሽ ተመለሽ እባክሽ፣ ለፈጣሪ ብለሽ እናት ሩቺያን እባክሽ፣ ተረጋጊ፣ ለፈጣሪ ብለሽ እያለችም ጥርቅም አድርጋ ወለሉ ላይ እርስ በርሳቸው ይታገላሉ፣ ይተናነቃሉ። ለቀቂም እየሻለሁ መኖር አልፈልግም እኔ። እናት ሩቺያን አይሆንም እያሉ ሁሉም ነገር አልፏል፣ አሁን ተረጋጊ። እናት ሩቺያን እባክሽ፣ ተረጋጊ፣ ሁሉም ነገር ሁሉም ነገር ሄዷል፣ እባክሽ፣ ተረጋጊ፣ ለፈጣሪ ብለሽ እያለችም ጥርቅም አድርጋ ደረቷ ላይ ቱርካን ሩቺያንን በድጋሚ ከዚህ ቀደም እንደነበረው ሁሉ ማረጋጋት ትጀምራለች። ስቅስቅ እያለችም ሩቺ ሻንት አረክሳለች። አልፏል በቃ ተረጋጊ፣ አልፏል ሁሉም ነገር። እኔ መጠጫለሁ እኔ ደርሸልሻለሁ። በፍጹም አይሆንም ይሄን ነገር እንድታረጊ በፍጹም አልፈቅድልሽም። አይሆንም በቃ እባክሽ ተረጋጊ አልፈልገውም እኔ እኔ በፍጹም አልፈልገውም። እባክሽ ልቀቂኝ፣ አልፈልገውም እኔ ይሄንን ልጅ አልፈልገውም እኔ። አዎ ይሄን ልጅ አልፈልገውም፣ እንዲሞት ነው የምፈልገው ሞት ብየዋለሁ። እያለች ስትናገር ግራ እየተጋባች ቱርካን ሩጪያን የምትናገረው ነገር በፍጹም አልገባ ይላታል። ምንድን ነው እሱ የትኛው ልጅ ነው? የትኛውን ልጅ ነው የምትናገሪው? ስለ ማንኛው ልጅ ነው የምትናገሪው? ምንድን ነው የምታወሪው እናት ሩጪያን? በሌላ በኩል እየከነፈ የመጣው ሶመር እነሱ ጋርም ይደርሳል። ግራ ይጋባል። በመጨረሻም እናቱ እንደ ተረፈች ካወቀ በኋላ ትንፋሹን ይሰበስባል። ቀና እያለችም ለቱርካን ልትናገር የነበረውን ነገር ቆጥባ በአይኖቿ ሶመርን ሩጅያን ትመለከታለች። እንባዎቿ ይፈሳሉ። ልጇንም ካየች በኋላ ስቅስቅ ብላ በድጋሚ ታለቅሳለች። ሶመርና ቱርካን እየተያዩ ግራ ይጋባሉ። በሌላ በኩል እንግዳቸውን እየጠበቁ እነደሪያ ከአገዝቷ ጋር ሆነው የምግብ ጠረጴዛውን በምግብ እየሞሉ ነው። መቀመጫዎችን እያስተካከሉ ነው። መዘግየታቸውን ተከትሎ በመጨረሻም የቱርካና ክስት ትናገራለች። ወንድሜ ሳዲክ፣ ሶመርኮ እመጣለሁ ያለው አንድ ሰዓት ላይ ነበረ ከምሽቱ ነገር ግን ተመልከት፣ ሰዓቱ እየረፈደ ነው። አይደለም እንዴ? ምናልባት ካልሆነ ብደውልለትስ? ምን ይታወቃል ብለሽ ነው፣ ዘግየት ብሎ መምጣት ፈልገው እንደሆነስ? የሚሰራው ስራም አጋጥሞ ሊሆን ይችላል። ያንን ከጨረሱ በኋላ ተያይዘው ሁሉም ልጆቻችን ይመጣሉ። ልጆቹም አሉ፣ በዛ ላይ እነሱንም ወደ ቀኝ ወደ ግራ ሲሉ ትንሽ ይቆያሉ። ከዛ በኋላ ይደርሳሉ። ካልመጡ ምናልባት ትንሽ ጠብቀን እንደውላቸዋለን። አታስቢ አንቺ። በሌላ በኩል ነገሮች ተረጋግተው በመጨረሻ ሳርዳርም ተደውሎለት እቤት ደርሷል። የጤናዋን ሁኔታ የሩጃያንን እየተከታተለ ነው። መድኃኒትም ሰጥቷታል። ሶመርና እንዲሁም ደሞ ቱርካን እየተጨነቁም እየተመለከቷት ነው። በመጨረሻም ሳርዳርም ይናገራል። እንኳን ፈጣሪ ያተረፈሽ የሁላችሁ እናንተ አታስቡ። አሁን ትተኛለች እንቅልፍ ይወስዳታል። አሁን እዚህ ጋር ሰው አያስፈልጋትም። እረፍት ማድረግ አለባት። መድኃኒቱም ይሰራል። ከዛ በኋላ ከተረጋጋች በኋላ ታገኟታላችሁ። እረፍት ታደርግ፣ በቃ ትተኛ። መልካም በቃ ዶክተር። እኔ ወደ ውጭ ወጥቼ ልጆች ያሉበትን ሁኔታ እያለችም በያለችም ቱርካ ትናገራለች። ወደ እናቱ ጋር ሶምር ቀረብ ይላል እየተናደደም ግራ እየተጋባም ይናገራል። በጣም ነው ያስደነገጥሽኝ እማዬ፣ በጣም ነው ያስደነገጥሽኝ። በጣም ነበር ያስፈራሽ። እባክሽ እባክሽ፣ በድጋሚ እንደዚህ አይነት ሀሳብ በፍጹም ወደ አይምሮሽ እንዳይመጣ። ምንም ነገር ቢፈጠር በመሀላችን ራሱ ብዙ ነገር ችግር ቢኖር ቢፈጠር፣ ምን ያክል እንደምወድሽ ማወቅ አለብሽ። የአንችን ከጎን መለየትና መጥፋት በፍጹምን ያልችልም እማዬ። እንዴት ጨክነሽ እንደዚህ አይነት አስከፊ ነገር እንድሸከም ትፈርጃለሽ? በፍጹም ከዚህ በኋላ በፍጹም ይህን ነገር እንዳታደርጊ በጣም አዝናለሁ ልጄ። ከአንተ ጋር የሚያያዝ ጉዳይ አልነበረም፣ እንደዚህ ያስደረገኝ የአንተ ጉዳይ አልነበረም። ከማንኛችሁ ጋር የሚገናኝ ጉዳይ አልነበረኝም። እኔ በቃ ቅጽበታዊ ነገር ነበረ። ነገር ግን ቃል እገባላለሁ በድጋሚ እንደዚህ አይነት ነገር አይፈጠርም ልጄ። እማዬ ካስፈልገሽ እኮ ይኸውልሽ የስነ ልቦና ባለሙያ ራሱ ሊመጣ ይችላል፣ ሊያማክርሽ ይችላል። ምንም ችግር የለም ልጄ። አንተ የፈለግከውን ነገር ሁሉ ማድረግ ትችላለህ። አንተ እንዳልከው ይሆናል። ነገር ግን አሁን አይደለም ልጄ። ትንሽ ጊዜ ያስፈልገኛል፣ አረፍ ማለት አለብኝ። አንቺ እንዳልሽ ይሁን እማዬ። እኔ አለሁ፣ ከጎንሽ ነኝ፣ ሁልጊዜም እንዳትረሽ ከጎንሽ ነው ያለ ነው በይ። አሁን አረፍ ማለት አለብሽ፣ አረፍ ወይም እማዬ ብሎ ተናግሮ ሶመር በመጨረሻ እየተራመደ ወደ ውጭ ይወጣል። ከቱርካን ጋርም ስትመለስ ይገናኛሉ። እሳር ዳረታችን ያለው ይውል ሶመር፣ ምን አደረግክ? አንተስ እናትህን አናገርካት? ምን ሆና እንደሆን አናገርካት? በእናንተ ምክንያት አይደለም ነው የምትለው? እንግዲህ እማዬ የተናገረችው እሱን ነው። ነገር ግን ከፍተኛ የሆነ ቅጣት ነበረ፣ ለእኔ ከፍተኛ የሆነ ህመም ነበር የሚሰጠኝ። ያን ነገር አድርገው ይሆን ልትቀጣይ ነበረ። በቃ እኔን ለመቅጣት ብላ ነው እንደዚህ ያደረገችው ሶመር ይሄ ነገር ከአንተ ጋር የሚገናኝ አይመስለኝም። ምን እያልሽ ነው ያለሽው ቱርካን? እንዴት ነው የማይገናኙ? ከኔ ጋር ስለተጣላች አለ እንደዚህ ያደረገችው ምን መሰለ ብላ ሳትናገር እሱ ምር ላይ ስልክ ይደወላል። ይሄው ተመልከቼ፣ አባትሽ ደውሏል። ተጨንቀው ነው የሚሆነው። ሄሎ፣ ይሰማኛል አባት ሳዲቅ። ይሰማኛል ልጄ የናችሁ በጣም ይቅርታ አባት ሳዲክ፣ እማየን ትንሽ አመም አድርጓት ነበረ፣ ታማ ነበር፣ ለዛን ያረፈን ነው። ፈጣሪ ማራት እናትን። ፈጣሪ ማራት ልጅ ምን ተፈጠረ? ትንሽ የልብ ምቷ ጨምሮ ነበረ፣ የደም ግፊት ነበረ። ስለዚህ በጣም ይቅርታ አባት ሳዲክ መምጣት አልቻልንም፣ በጣም ይቅርታ። ምንም ችግር የለም ልጅ፣ ችግር የለም፣ ፈጣሪ ማራት እናትህን ብሎ ተናግሮ ስልኩን እንደዘጋ እህቱ እየተጨነቀ የተጠይቀዋለች። ምን ተፈጠረን ያለው ነዛት? ሩጪ አንታማለች፣ ስለዚህ መምጣት አልቻሉም። በቃ የራት ፕሮግራሙ ላይ አይገኙ። ፈገግ እያለችም ትናገራለች ውሸት ነው ይሄ ነገር በእውነት እምልልሃለሁ ውሸታቸውን ነው እዚህ ለመምጣት አትፈልግም እሷ ሲጀምር ለዛ ነው ላለመምጣት ምክንያት በእርግጥ የነሱ ጣጣ መቼም ቢሆን የሚቋጭ ጣጣ አይደለም የዛ ቤተሰብ ጣጣ ታውቀዋለህ መቼም ቢሆን ደስተኛ ሆኖ አይኑሩም ለእሱ ከምትደውል እንደውም ለቱርካን ብደውል ይሻል ነበር ምን ይሰራል ብለሽ ነው ነዛት ለቱርካን ብደውል ምን ለውጥ ይኑረዋል የተፈጠረውን ነገር ጎሱ ነግሮኛል እንደውም ይባስ ብሎ እሱን ጭራሽ እንድማላምነው ነው የሚያሳየው ብደውል አሁን ልጅ ጋ ብደውል በእርግጠኝነት የታመመችው ያው ተጨንቃ ነው እንግዲህ ሩጅያን ሀዘን አለባት ከዛ ታመመች። ከዚህ ውጭ ምን ይሆናል ብለሽ ነው? ምን እያልክ ነው ያለው ሳዲቅ? እኛ አራት ግብዣ ስንጠራት ነው እንደምትታመመው እሷ ጋዜጣ ላይ እኮ የወጣው መረጃቸው የወጣው ከሶስት ቀን በፊት ነበረ ጉዳቸው የወጣው እና ዛሬ ነው የምትታመመው? ይሄ ምክንያት ነው። የኔ ውድ እባክሽ የሆነ ችግር ተፈጥሮ ነው የሚሆነው፣ ባይሆን ኖሮ ይመጡ ነበር። የማይሆን ነገር አትናገር፣ ይባክሽ ወይ ፈጣሪ ለሁልሽ። ለማንኛውም ትንሽ አለፊ ብር፣ በቃ ትንሽ ቆይቼም ቢሆን ልጄ ጋር እደውላለሁ፣ ቱርካን ጋር እደውላለሁ። በቃ ስለተፈጠረው ነገር ምጠይቃታለሁ። ነገር ግን ተመልከት ወንድሜ፣ በጣም ብዙ ነገር ነበር ያዘጋጅሁት። ይሄ ሁሉ ምግብ እነሱ ይመጣል ተብሎ ነበረ ሽር ጉዱ የበዛው። ነገር ግን ተመልከት የተፈጠረውን ነገር፣ ይሄ ሁሉ ገደል ሊገባ ነው። ምናልባት አንተ ማድረግ የምትችለው ነገር አለ፣ ምን አለበት በእውነት ወንድሜ ሳዲክ፣ አንተ ሄደህ ቱርካንና ደፍኒን ለምን ይዛቸው አመጣም? በዛው ምን እንደተፈጠረ አይተህ ትመጣለህ። እንደዚህ ብታረግ አይሻልም? ይህ ሁሉ ነገር እንዴት የት የሚውደቅ። በእርግጥ ልክነሽ እንደዛ ባረግ ሳይሻል አይቀርም። በሌላ በኩል ሳልሆነ ሳርዳር ከቱርካንና ከሶመር ጋር ይኸውላችሁ። ሶመር የእናትህ ሁኔታ በተለይም ደግሞ የአይምሯ ሁኔታ ጥሩ ሁኔታ ላይ አይደለም ያሉ እንደኔ እንደኔ የስነ ልቦና አማካሪ ያስፈልጋታል። አንተ የምትፈልግ ከሆነ እኔም አውቃቸው የህክምና ባለሙያዎች አሉ በዚህ ዙሪያ የሚሰሩ ከእነሱ ጋር ላገናኘ እችላለሁ። ቀጠሮም ልሰጣችሁ ይችላሉ። ነገር ግን መጀመሪያ አንተ አክስቴ ሩችያን ቻያን እንድታናገራት ይገባል። ሶመር፣ በጣም ጥሩ ነው ዶክተር፣ አናግር ያን ነበረ ይሆናል ብላለች። በጣም አመሰግናለሁ ሳርዳር። ፈጣሪ ማረልህናትክ። ከዚህ በተጨማሪ ደግሞ ከዚህ ቀደም የምትወስዳቸውን መድኃኒቶች እንዳታቋርጥ። ደግሞ ሶመር፣ የሆነ ነገር ከተፈጠረ ምንም ነገር እንዳታስብ፣ ቀጥታ ደውልልኝ፣ እኔ እመጣለሁ። ቱርካንም ትናገራለች፣ በጣም እናመሰግናለን ሳርዳር። በለማንኛውም እየመሸን ያለው ወደ ቤት ልሸኝ። በቃ ሳርዳር አታስብ ወንድሜ ወንድሜ ሶመር፣ እኔው ራስ ሄዳለሁ፣ ታክሲ ይዛለሁ፣ እንገናኛለን ሰዎች። ሳርዳር ከወጣ በኋላ ሶመር ይናገራል። በእውነት ይሄ ነገር መቼም ቢሆን የሚረሳ አይደለም፣ ዛሬ የተፈጠረው ነገር። ምናልባት እስኪ ቱርካን አንቺ ባደረሽላትስ ኖሮ ምን ይፈጠር ነበረ? አንቺ ህይወቷን ባታ ተርፊ ኖሮ፣ አንቺ ተመልሰሽ ባት ገቢስ ኖሮ፣ በእውነት እልሻለሁ፣ ማየን ባጣ ኖሮ እኔ ቀጥታ ነበር ማብዱ። ለማንኛውም እስኪ ወጥቼ አሁን ምን እያደረገች እንደሆነ ልመልከት። እንቅልፍ ወስዷታ ላልወሰዳት የሚለው ልመልከት። ቱርካንና ሶመር ወደ ላይኛው ክፍል እየተራመዱ ይደርሳሉ። በሩንም ቀስ ብሎ ከፈታ አድርጎ ቱርካንና ሶመር የሩችያንን ሁኔታ ይከታተላሉ። ሩችያን ተኝታ ነበር ይመስለኛል። እናትህን እንቅልፍ ወስዷታል። እረፍት እንድታደርግ መፍቀድ ይኖርብናል። እኛም ብናርፍ መልካም ነው። ፊትህን ምንህንም ታጠብ። ልጆቹስ እንዴት ናቸው ቱርካን? ወደ ደሪያ ክፍል አስገብቻችኋለሁ። አሁ ይሄንን ነገር ማየት የለባቸው። ምግባቸውንም አብልቻለሁ፣ እነሱም እስካሁን ይተኛሉ። ሩችያን በእንቅልፍ ሰመመን ውስጥ ሆና ከዚህ ቀደም የተፈጠረውን ክስተት እያስታወሰች ነው። ሩችያን በምታይዛንበት እያቃሰተችም በመጨረሻ ልጅም ትወልዳለች። አዋላጇም ልጁን እየተመለከተች ደስ እያላት ወንድ ነው የወለድሽው። ልጁን መመልከት ትፈልጊያለሽ? ወንድ ነው የወለድሽው። አልፈልግም፣ አልፈልግም ማየት የዛን የአውሬ ሰው የአውሬ ሰው ልጅ በፍጹም ማየት አልፈልግም። የሰይጣን ሰው ማየት አልፈልግም፣ ማየት አልፈልግም፣ ውሰጅልኝ፣ ውሰዱልኝ፣ ከፊቴ ላይ ውሰዱልኝ ባካችሁ። በመጨረሻም ጠቅልለው ልጁን ከወሰዱት በኋላ ስቅስቅ እያለች እያለቀሰች እንደነበረች በአይምሯ እያስታወሰች አሁንም ሩችያን እንባ በጉንጫ ላይ እየፈሰሰ ታለቅሳለች። በሌላ በኩል ክፍላቸው ሶመርና ቱርካን። ታውቂያለች ቱርካን፣ በፍጹም ሊገባኝ አልቻለም። ስለምንድነው እንደዚህ እያደረገችው? ምን አይነት ነገር ቢያበሳጫን ነው? እንዴት አንድ ሰው ልጁን እንደዚህ አይነት አስከፊ ነገር ላይ ያስቀምጣል? ሶመር እባክህ ተረጋጋ፣ በቃ ይበቃል ማልቀስህም አቁም፣ አለብህ እናት ይህንን ነገር የወሰነችው አንተን ለመቅጣት ብላ አይደለም። እያልኩ ነበር አልሰማኝም። በአንተ ምክንያት አይደለም። ከአንተ ጋር የሚያገናኘው ነገር የለም፣ ከኔ ጋርም የሚያገናኘው ነገር የለም። እንደዛ ከሆነ ቱርካን ንገርኝ፣ በማን ነው እንደዚህ እያደረገች ያለችው? ለምን ራሷን ልታጠፋ ሞከረች? ውልሽ አዳምጪኝ። የኔ እናት በጣም ጠንካራ እናት ነች፣ በጣም ብዙ ችግሮችን አሳልፋለች እማዬ። ነገር ግን አሁን እንዳየኋት በፍጹም ደግማ አታውቅም። ጥንካሬዋ ሁሉ ከድቷታል። ራሷን ለማጥፋት አንድ ቀንም ስትሞክር አይቻት አላውቅም። አሁን ግን ምን ተፈጥሮ ነው እንደዚህ ወሰነችው? ምክንያቱም ይኸውልህ ያለፈ ታሪክ ነው የሚሆነው የሆነ ነገር ተፈጥሮ ነው የሚሆነው። ምን ሊፈጠር ይችላል ቱርካን፣ ንገሪኝ። ያለፈ ታሪክ ማለት ምን ማለት ነው? እኔም አላውቀው ያለፈ ታሪክ ምንድን ነው እሱ። ቱርካን ለመናገር አሰብ እያደረገች ባለበት በርም ይንኳኳል። በር እየተንኳኳ ነው ታዲያ፣ ምን አስጨነቀሽ? ሰራተኛዋ ትከፍታለች። እረፍት ብላ ወታለች፣ እሷ ብላ ተናግራ በሩን ለመክፈት እየተራመደች ቱርካን ትሄዳለች። በር ላይ ስትደርስም ያገኘችው አባቷን ነበረ። አባዬ፣ ናግባ፣ ናግባ። አባዬ፣ ልጄ ሩጫን ታማለች አሉ ምንድን ነው የተፈጠረው አዎ አባዬ ታማለች በጣም አስከፊ ነበረ ከዚህ በተጨማሪ ደግሞ የደም ግፊቷም ጨምሯል ያው በድርጅቱ ሁኔታ በአንዳንድ ነገሮች ተበሳጭታ ነበር ሰሞኑን ታውቃለ በዛ ተጨናንቃ ነው እሱስ ልክ ነሽ ብዙ የሚያስጨንቅ ነገር ደርሶባታል እኔም አግዛችሁ ነገር አለ አባዬ ምንም የለም ምንም ነገር የለም አሁን ሳር ዳር መጥቶ ነበረ የሚያስፈልገውን ህክምና አድርጎላታል አሁን እንቅልፍ ወስዷት አልተኝታለች በጣም ጥሩ ልጄ በጣም ጥሩ አክስትሽም ብትሆን ተጨንቃ ነበረ ምን ተፈጥሮ ነው ብላ ምናልባት ከተቻለ እንደውም ብትመጡ ደስ ይለን ነበር ልጆቹን እንኳን ይዘሽ ብትመጪ ይገርምሻል። ኤፌ ራሱ እየጠበቀ ነበረ፣ ልጆቹ ይመጣሉ ተብሎ ነበረ። ይገርማል አባዬ፣ እንቅልፍ ወስዷቸዋል ልጆቹ፣ ተኝተዋል። አሁን በዚህ ሰዓት እንዴት ይተኛሉ? እኔ ምለው ግን ቱርካን፣ ስለተፈጠረው ነገር የምነግሪ ነገር አለ። ምናልባት እኮ ሩቺያን ከእኛ ቤተሰብ ጋር ለመቀየት ፈቃደኛ ስላልሆነች ሊሆን ይችላል የቀረችው። በእርግጥ ከዚህ ቀደም እንደዚህ አድርጋ አታውቅም ነበረ። ኧረ በፍጹም እንደዛ አይደለም አባዬ፣ በእውነት ታማለች፣ በጣም ታማለች። ሩቺያን ምን እያልሽን ያለሽው ልጅ? የሁላችንም ደንብ የሆነ ይወጣል ይወርዳል ከዛ በኋላ መድኃኒት እንወስዳለን፣ እረፍት ማድረግ ነው። እንደዚሁ ነው የሚኖሩ። በቃ ሶመር አለ፣ እሱ እናቱን ይጠብቃት። እንግዲህ አንቺ ግን ልጆቹን ይዘሽ እንሄድና እየተባለውን ነገር የተዘጋጀውን ነገር ትንሽ እንኳን መቋደስ ብቻ። አባዬ መቆየት አለብኝ እኔ እዚሁ መቆየት አለብኝ። ይገርማል። ወይ ፈጣሪ ሆይ ቱርካን ኤው አባዬ፣ ሩችያን እኮ ቀላል ነገር አልነበርም ያደረገችው። ራሷን እኮ ልታጠፋ ነበረ እያልኩ ነው። ምንድን ነው ያልሽው አንቺ? ራሷን ልታጠፋ? ተረጋጋ ተረጋጋ አባዬ፣ አሁን ተረጋግታለች፣ መድኃኒትም ተሰጥቷታል፣ አሁን እንቅልፍ ወስዷታል። እንዴት እንደዚህ ታደርጋለች? ትልቅ ሰው አደለችም እንዴ? ያንን ንብረት ስላጣቸው እንደዚህ ያደረገችው? እንደዛ አይደለም አባዬ፣ ራሷን አልነበረች። ምን ያገኘኋት ጊዜ የሆነ ስለ ልጅ ምናምን እያወራች ነበረ፣ ስለ ወለደችው ልጅ ምናምን ነበር የምታወረው። ግን እንደተረዳሁት ከሆነ እየተናገረች የነበረችው ስለ ሶመር አልነበረም። የሆነ በቃ ስለ ሌላ ልጅ ነበር የምታወረው ምን እያልሽን ያደሽ አንቺ ልጅ? ቱርካን፣ ምንድን ነው የምታወሪ? ከሶመር ውጭ ምን ልጅ አላት እሷ? ወይ ፈጣሪ! ወይ እንደዛ ነው አባይ። ከውጭም በሩን ከፈታ አድርጎ ኦዛርም ይደርሳል። ከነ ቱርካን ጋር ይገናኛል። አቶ ሳዲክ ሰላም ነው ወይ? ኦዛር፣ ሩቺያን ትንሽ አመም ማድረጓን ነበረ። ልክ ነው ልክ ነው፣ ሶመር እኮ ደወለልኝ። እንደዛ ባይሆን ኖሮ ቀጥታ ወደ እናንተ ጋር ነበር መመጣው። ምንም ችግር የለውም ኦዛር፣ ፈጣሪ ማራት ባለቤትህን። አመሰግናለሁ። ቱርካን አሁን እንዴት ነች ታዲያ አቶ ኦዛር? በላይኛው ክፍል ተኝታለች እንቅልፍ ወስዷታል ከፈቀዳችሁ ሊመሄድ ይኖርብኛል ወደ እሷ ጋር ምንም ችግር የለም ኦዛር ሂድ ሂድ ወደ ላይኛው ክፍል ኦዛር እንደደረሰ የባለቤቱን ኒሮች የሰውነቷን ሙቀት እንዲሁም ደግሞ ሁኔታዋን እየተመለከተ ባለበት ሶመርም ይደርሳል አባዬ ከዚህ ቀደም እንደነበረው አይነት ህመም አይደለም ምንድን ነው ታዲያ ምንድን ነው የተፈጠረው ልጄ እናተ ምንድን ነው የሆነችው ልጄ ንገረኝ ይሄን ልብስ ነበር ደግሞ የለበሰችው ምን ብሎ መናገር እንዳለበት ሶመር ግራ ይገባዋል በሌላ በኩል እበሩ ላይ ቱርካንም ትናገራለች። አባዬ ስለ ማንኛውም ነገር በኋላ እናወራለን፣ ነገር ግን ልክ እንደነገርኩ ነው። አዎ አሁን ግን መምጣት አልችልም ወደ ቤት እዚሁ መቆየት ይኖርብኛል። በእውነት በጣም ይቅርታ። አክስቴንም ይቅርታ ጠይቅልኝ፣ በእኔ እንዳትበሳጭብኝ። ባክ ምንም ችግር የለም። በቃ ልጄ፣ ለማንኛውም መሄድ ይኖርብኛል። ልሄድ በቃ። ኔ ስለሚፈጠረው ነገር እየደወልሽ አሳውቂኝ። በዚህ መሃል እየተንደረደረ እሳት ሆኖ ኦዛርም ወደ ታችኛው ክፍል ይደርሳል። ከቱርካን ጋር ይፋጠጣል። ይኸውልሽ ቱርካን፣ አሁኑኑ በፍጥነት ያለሽን ነገር ልገምቅማ አደርገሽ በሻንጣ ኮተተሽም በሙሉ ልቅምቅም አድርገሽ ከዚህ ቤት በፍጥነት መውጣት አለብሽ ከዚህ ቤት ውጭ ሊብይሻ አሉ ሶመርም ይደርሳል አባዬ ምን እያደረክን ያለው እየተናደደ ኦዛር ይናገራል በአንቺ ምክንያት በአንቺ ምክንያት ሚስቴ ራሷን ልታጠፋ ነበር አባዬ ቱርካን ምን የሚያደረገችው ነገር የለም ከቱርካን ጋር የሚገናኝ ነገር የለም በእኛ ምክንያት አይደለም እማዬ እንደዚ ሆነችው በእኛ ምክንያት አይደለም በቱርካንም በኔም አይደለም በአንተ ልጅ ምክንያት ነው በአንተ ልጅ በሙስጠፋ አዎ እማዬ እንደዚህ ሆነችው በአንተ ልጅ ምክንያት ነው ምን እያልክን ያለው ልጅ ስለ ሙስጠፋ ደግሞ ምንድን ነው የምትናገረው? እንዴ አላያትም። እንዴት ናት ግን? ያንን ጥቁር ቀሚስ እኮ ነበር የለበሰችው። አዎ ያ ጥቁር ቀሚስ ለብሳ የነበረችው ለመጨረሻ ጊዜ ቱርካን ነበረች። በመጨረሻም ይሄው የእኔ ባለቤት ለበሰች። ምን ለማድረግ ነው ቆይ ያሰብሽው? ዓላማሽ ምንድን ነው? ቱርካን ሚስቴን ምን ለማድረግ ነበር ያሰብሽው? የዚህን ጊዜ ቱርካንም ትከፋለች። እየተራመደች ጥላቸው ልቴት ስትል ቱርካን ቶይ ብያህል ነው ሶመር ቶይ በቃ ብቻ የለሆነበት። በመጨረሻም የሚዘጋባ ክፍል ውስጥ እንደደረሰች ቱርካን እየተከፋ ታለቅሳለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ድርዱክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምትፈልጉ ኮሜንት ላይ ያለውን ሊንክ በመጫን የመጨረሻውን ክፍል ማግኘት ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁ